እንዴት ወጣን አሁን ጭራሽ ወደ መጨረሻው ወጣን እኮ። በዚሁ መስጊዱ ነው ያለው። እዚህ በኩር አለች። እዚህ በኩር አለ። እዚህ ደግሞ ጌጣጌጥ አለ። ፈራሁኝ ሰዎቹ ይገባሉ ብዬ ይቆማሉ። እንደምትመለከቱት ይሄ ይሄ የ የበዓላቸው ልብስ ነው ቶብ። ይሄ ቶብ ነው እንደምትመለከቱት ማለት ነው። ይሄ ያምራል። ይሄ ሴትዬም ደስተዋለች።

እነዚህ እነዚህ አሁን ሁሉም ሰው የሚገዛቸው ቦርሳዎች ናቸው። እንደምትመለከቱት እዚህ ጫማ አለ ይህርንነሱ እዚህ ቦርሳ አለ። እንደምታየት ቦርሳ የሚገዛ ሰው ቦርሳ አለ። እንደምታየት ጌጣጌጦች አሉ ናቸው ቦርሳ ከየብር ቦርሳ ፈለግ ታያቸው እያቸው ጫማ አላቸው። ቆንጆ ቆንጆ ጫማ ወይኔ በጣም ነው የሚያማምሩት ጫማዎቹ። ህማ ዛሬ የፖርሳ ማዕት ነው የማሳያችሁ።

የልጆች ልብሶች አሉ። ሰዎች እኮ ይገባሉ፣ በኋላ ችግር ያመጣሉ። ያለ ፍቃድ ስናስገባ ማለት ነው። ናቸው። አምሮም እነዚህ በጣም ነው የሚያምሩት። ናቸው እነዚህ በጣም ነው የሚያምሩት። እነዚህ ጉፍታ ናቸው፣ የጨርቆቹ ጉፍታ። ያው እነሱ ለብርድ ነው የሚሆኑት። እቸው እነዚነት ያምራሉ እነዚያውን ቅዝቅዝ ያሉ ጀላብያ ናቸው፣ ለሙቀት ማለት ነው። እንደምትመለከቱት ደግሞ ረካሽ ነው። በጣም ረካሽ ነው ማለት ነው። በጣም ረካሽ ነው። መታችሁ ገዙ። ደግሞ የኢትዮጵያ ያላችሁ ነው የሚመስሉ ማለት ነው። ዩማ ይችን ሽንሽን በፊት ለፊቷ ይች ደግሞ ማሰር ያላት በጎኗ። ይሄም አለ ይሄ ሴት ያላት ይሄ እንደዚህ ሴትዬ ያላት አያችሁ፣ በጣም ያምራል። ይሄ አሁን ለኢድ ነው። አሁን በጣም ነው የሚገዙት እንደ አይነት ልብሶች ለኢድ። እንደምታዩት እንደምትመለከቱት፣ አሁን እነዚህ እነዚህ በጣም ቆንጆ ቆንጆ ልብሶች ናቸው። እስቲ እያቸው፣ እንደምታዩት እንደዚህ ቆንጆ ቆንጆ ልብሶች አሉ። አሁን ቆንጆ ነው። እነዚህ ደግሞ ያቸው ርካሽ ናቸው። ሀምሳ ሀምሳ ብር ናቸው። በቃ ኢትዮጵያ ያለሁ ነው መሰለኝ ማለት ነው። እዛም ጡል እዚህም ጡል ነው የምለው። እያቸሁ አእምርም ግን ሽፍ ሆኑ ያሰላም በጣም ነው የወደድኩት። እንዴት አያችሁት? በተለይ ይቺ ፒንኳ ታምራለች። ይቺ ነጯም ታምራለች። ይሄም ያምራል፣ በጣም ነው የሚያምረው። ውዶችዬ የዛሬው ሱቃችን ይሄን ይመስል ነበር። ላይክ ሰብስክራይብ ሼር እያደረጋችሁ አበረታችሁ ወዳችኋለሁ። እያችሁ ያምራል። በጣም ነው የወደድኩት። እዚህ ሸርሸር ሶላት አለ እንደምታዩ። እንደ በጣም ያምራሉ። በጣም ነው የሚያምረው ቀሚሱ እያችሁ በጣም የሚያምሩት ችለይ ኢድ ለግዛት መሰለኝ። የመጀመሪያው አስረኛው ቀን እኛ ጋር ነው የሚፈጠረው።